ከሰው የሚሰጣችሁ እያንዳንዱ ትንሽ አስተያየት፣ እያንዳንዱ መሰናክል እንዲሁም የሚገጥማችሁ እያንዳንዱ እንቅፋት የሚያሸብራችሁ እና የሚያስጨንቃችሁ ከሆነ በራሳችሁ ላይ ያላችሁን ኃይልና ስልጣን አሳልፋችሁ እየሰጣችሁ ነው። በነገሮች በቀላሉ የማይረበሹእና የማይደናገጡ ሰዎች በህይወታቸው ውስጥ ችግር የሌለባቸው ሳይሆኑ ለእያንዳንዱ ሁኔታ ምን አይነት ምላሽ መስጠት እንዳለባቸው የሚያውቁና ራሳቸውን መቆጣጠር የሚችሉ ናቸው። እናንተም በስሜታችሁ እንዲሁም በሰዎች ሀሳብ ከመመራት ወጥታችሁ ስሜታችሁን መቆጣጠርና እና በራሳችሁ ሀሳብ መመራት መጀመር ይኖርባችኋል። ለዚህ ደግሞ የመጀመሪያው የሚሆነው ምንም ነገር አይረብሸኝም ወይም አያስጨንቀኝም የሚለውን አስተሳሰብ መያዝ ነው። ህይወት ከብዙ አቅጣጫ በሚመጡ የሰዎች አስተያየቶች፣ በዕለት ተዕለት ብስጭትና ባልተጠበቁ እንቅፋቶች እንዲሁም ትኩረታችንን የሚከፋፍሉ ነገሮችና ትችቶች የተሞላ ነው። ይሁን እንጂ እውነተኛ ጥንካሬ የሚገኘው የእኛን ንዴት ወይም ስሜታዊ መሆንን የሚፈታተኑ ሁኔታዎች ሲያጋጥሙ በግዴለሽነት በማለፍ ተረጋግተን መገኘት ስንችል ነው። ሁከትና ውጥረት በሞላበት ሁኔታ ውስጥ ተረጋግተው መቆየት የሚችሉ ሰዎች ከማንም በላይ ይከበራሉ። ገና ከአፋቸው አንድም ቃል ሳይወጣ በዙሪያቸው ያለውን ሁኔታ መቆጣጠር ይችላሉ። የማይናወጥ በራስ መተማመን እንዲሁም ሌሎች ላይ ለውጥ የመፍጠር ኃይል አላቸው። በታሪክ ውስጥ ከፍተኛ ተጽዕኖ ማሳደር የቻሉትን ሰዎች ብንመለከት ስለሚደርስባቸው እያንዳንዱ ትችት ቦታ ሰጥተው አይጨነቁም። ይልቁንም ሌላው ያላወቀው እነሱ ብቻ የሚያውቁት ነገር ያለ እስኪመስል ድረስ የሚባሉትን እንዳልሰማም እንዳላየም ሆነው ሁኔታውንም ስሜታቸውንም ይቆጣጠራሉ። ጥንካሬያቸውን የሚያሳዩት በመጨቃጨቅ ወይም በጉልበት ሳይሆን በደረሰባቸው ነገር ምንም እንዳልሆኑና ምንምም እንደማይሆኑ በማሳየት ነው። እዚህ ላይ ከሁሉ የላቀው ትምህርት ሀሳብ ከድርጊት የሚቀድም መሆኑ ነው። ማለትም ስለማንነታችሁ የሚሰማችሁን ነገር ትሆኑታላችሁ ማለት ነው። በህይወታቸው ውስጥ ትልቅ ነገርን ማሳካት የቻሉት ሰዎች ይህን ሀሳብ በትክክል ይረዱታል፣ ምክንያቱም እውነታውን ወይም የሆኑትን ሳይሆን በቅድሚያ ሀሳባቸውን ስለሚቆጣጠሩት ነው። ለምሳሌ አንድ ሰው በአደባባይ ቢሰድባችሁ አብዛኞቹ ሰዎች የሚሰጡት ተፈጥሯዊ ምላሽ ቁጣ፣ ራስን መከላከል ወይም በቀል ነው። ነገር ግን ከዚህ ይልቅ ምንም ሳትመልሱላቸው ፈገግ ብላችሁ ትታችኋቸው ብትሄዱ እነሱ እንዳላቸው ያሰቡትን ሀይል በሙሉ የራሳችሁ ታደርጉታላችሁ። ይህን በማድረጋችሁና እነሱም የጠበቁትን አይነት ምላሽ ባለማግኘታቸው መረጋጋት ያቅታቸዋል። በሌላ በኩል ደግሞ እናንተ በሁኔታው ሳትረበሹና ሳትነኩ በአሸናፊነት መንፈስ ህይወታችሁን ትቀጥላላችሁ። በዝምታ ሁኔታውን መቆጣጠር መቻላችሁ እናንተ ብቻ የምትረዱት ግን ደግሞ ብዙዎች የሚያደንቁት መሳሪያ ይሆናል። ይህ ደግሞ ከሌሎች ሰዎች ጋር በተገናኘ ለሚገጥማችሁ ብቻ ሳይሆን ፈተናዎችንና ውድቀቶችንን በተመለከተ ተመሳሳይ ነው። አብዛኞቹ ሰዎች ከሌሎች ተቀባይነትን ሲያጡ ወይም ሲሸነፉ ስሜታዊ ይሆናሉ። በዚህም በመበሳጨት ቀናት፣ ሳምንታት እንዲሁም ዓመታትን ሳይሆንላቸው የቀረውን ወይም ያጡትን ነገር በማሰብ ሲያላዝኑ ይኖራሉ። በተቃራኒው ደግሞ ችላ ብሎ የማለፍንና ግዴለሽ የመሆን ጥበብ የተረዱት ሰዎች ውድቀትን እንደ አዲስ ልምድ፣ እውቀት ወይም መሸጋገሪያ ድልድይ ይመለከቱታል። ነገሩን ከራሳቸው ወይም ከማንነታቸው ጋር ሳያያይዙ ተምረውበት ያልፉታል። ይህን ሁኔታዎችን የመቆጣጠር ልምድ ለማዳበር አእምሯችሁን በየእለቱ ማለማመድ እና ማሰልጠን ይኖርባቸዋል። ምላሽ ከመስጠት በፊት ቆም ብሎ ማሰብ መቻል ከዛም ይህ ሁኔታ በረጅም ጊዜ ግቦቼ ላይ ተጽዕኖ አለው ወይ? የእኔ ምላሽ መስጠት አስፈላጊ ነው ወይ? ወይስ በራሴ ላይ ያለኝ ስልጣን አሳልፍ እየሰጠው ነው? ብላችሁ ራሳችሁን መጠየቅ መቻል አለባችሁ። እነዚህን ተግባራዊ በማድረግ እና ምላሽ ከመስጠት በመቆጠብ ህይወታችሁን በተራ ነገሮች ከመረበሽ ትታደጋላችሁ። ሌላው ወሳኝ ነገር ደግሞ ራሳችሁን የምታዩበት መንገድ ነው። አእምሯችን የምናስበውንና የምናምነውን ነገር ወደ እውነታ የመቀየር ኃይል አለው። ራሳችሁን በፈተናዎች ሳይናወጥ በሚያርፍበት ጫና ሳይዳከም ህይወቱን እንደሚመራ ጠንካራ ሰው ማየት ስትጀምሩ፣ ህይወታችሁ ላይም ለውጥ ማየት ትጀምራላችሁ። ሰዎች በነገሮች በቀላሉ አለመረበሻችሁን፣ አለመደናገጣችሁንና ስሜታዊ የሆነ ምላሽ አለመስጠታችሁን ተመልክተው እንዲገረምባችሁ አርጉ። በቀላሉ ሊፈቱት የማይችሉት ሚስጥር ሆኑ። ይህ ሁሉ ለእናንተ ጥንካሬ ይሆናችኋል፣ ከአፋችሁ ቃል ሳይወጣ ክብርን ያስገኝላችኋል። ሌላው በነገሮች በቀላሉ የማይሸበርና የማይናወጥ አይነኪ የሆኑ በዙሪያቸው ያሉትን ሰዎች አስተውሉ። በጥንካሬያቸው የሚከበሩት እና የሚፈሩት ሰዎች ቆም ብለው አስበውና አስተውለው ምላሽ ይሰጣሉ እንጂ በስሜት ተገፋፍተው የማይሆን ድርጊት አይፈጽሙ። ይህን የሚያደርጉት ግን በሆኑት ነገሮች ላይ ስሜት አልባ ሆነው ሳይሆን ስሜቶቻቸውን መቆጣጠር ስለቻሉ ነው። ስሜታዊ አለመሆን ሲባል ግን የሚሰማንን ስሜት መጨቆን ወይም ማፈን ሳይሆን ድርጊታችን በእነሱ እንዳይወሰን መቆጣጠር መቻል ማለት ነው። እስቲ ራሳችሁን በጦፈ ጭቅጭቅ ውስጥ እንዳላችሁና ሌላኛው ሰው በጣም ሊያበሳጫችሁ እየሞከረ እንዳላድርጋችሁ አስቡት። የሚናገራቸው ቃላት ስሜታችሁን እንዲቆጣጠሩ ትፈቅዳላችሁ? ወይስ እናንተ እድሉን ካልሰጣችሁት በስተቀር ቃላቶቹ እናንተ ላይ ምንም ኃይል እንደሌላቸው በማወቅ ተረጋግታችሁ ትቀመጣላችሁ? ስሜታዊ አለመሆን ሲባል ሰላማችሁን ለየትኛውም ውጫዊ አካል አሳልፈው አለመስጠት ነው። ውስጣዊ ሰላማችሁ ማንም እንዳሻው እየመጣ የሚጫወትበትና የሚያደፈረሰው አለመሆኑን መረዳት አለባችሁ። ለዚህም ደግሞ እናንተ እድሉን እስካሰጣችሁ ድረስ ማንም ሊደርስበት አይችልም። ይህን አስተሳሰብ ስትቀበሉትና ስትተገብሩት ጭንቀታችሁ ይቀንሳል፣ ነገሮች ይበልጥ ግልጽ እየሆኑላችሁ ይመጣሉ። የሚገጥሟችሁን ፈተናዎች እናንተን ለማጥፋት እንደመጡ ሳይሆን ወደፊት ለሚኖራችሁ የተሻለ ህይወት ማለፍ እንዳለባችሁ ህይወት አስቧቸው። በህይወታችሁ ብዙ ነገር ልታጡ ወይም ነገሮች አልሳካ ሊሏችሁ ይችላሉ። ነገር ግን መርሳት የሌለባችሁ በፊትም ቢሆን ያጣችሁትን ነገር ያገኛችሁት በአእምሯችሁና በእውቀታችሁ መሆኑን እንዲሁም እነሱን ማንም ሊነጥቃችሁ እንደማይችልና ያጣችሁትን መልሳችሁ ማግኘት እንደምትችሉ ነው። በዚህ ካመናችሁ ያጣችሁትን ነገር ከበፊቱ በተሻለ መልኩ መገንባት ትችላላችሁ። በውድቀቶችና ፈተናዎች ራሳችሁን ሳትገድቡ፣ መጀመሪያ የነበራችሁን ሞራል ሳታጡ፣ ወደ ኋላ ሊጎትቷችሁ ከሚጥሩ ነገሮች ሁሉ በላይ ሆናችሁ ተገኙ። ስሜታዊ ያለመሆን ግልጽ የሆነ ግብና አቋም ከመያዝ ሊመነጭ ይችላል። ማለትም ጠንካራ የሆነ ዓላማ ሲኖረን ጥቃቅን እንቅፋቶች ወይም ትችቶች እንዲያስተጓጉሉን አንፈቅድም። ለጉልበታችንና ለጊዜያችን ትልቅ ዋጋ ስለምንሰጥ በማይጠቅሙን ነገሮች ትኩረታችንን እንዲከፋፈል አንፈቅድም። እውነተኛ ጥንካሬ የሚለካው በአካላዊ ቁመና ወይም በንግግር በልጦ በመገኘት ሳይሆን በእርጋታና በዝምታ ውስጥ ራስን ማስከበር በመቻል ነው። ብዙውን ጊዜ ስለ ሰዎች አስተያየት ስለሚሰጡን ይሁንታ፣ እንዲሁም ይህም ብናደርግ ምን ይሉን ይሆን እያለን ስለ ሁሉም ነገር መጨነቅ ያለብን ይመስለናል። የምንኖርበት ማህበረሰብ ቢሆን የሚያስተምረን የእኛ ዋጋ የሚለካው ሌሎች የሚፈልጉትንና ከኛ የሚጠብቁትን ነገር ማድረግ በቻንልበት ልክ እንደሆነ ነው። ነገር ግን የሰዎችን አስተያየት ጨምሮ አንዳንድ ነገሮች በእኛ ህይወት ውስጥ ዋጋ እንደሌላቸው ማወቅ ይኖርብናል። ስለዚህ ከዚህ በኋላ አንድ ነገር አስጨንቋችሁ ስታብሰለስሉ ራሳችሁን ይህ ነገር የዛሬ ወር ወይም የዛሬ ዓመት ሊያስጨንቀኝ የሚችል ነገር ነው በእኔ ህይወት ላይ የሚያመጣው ለውጥ አለ ብላችሁ ጠይቁ። ካልሆነ ተዉት፣ አትጨነቁበት። የሆነ ሰዓት ላይ በጊዜ ሂደት ተራ ነገር እንደሚሆን አውቃችሁ ለፉት ጉልበታችሁና ጊዜያችሁንም እናንተን በምትፈልጉትና ባመናችሁበት ነገር እንዲሁም ለወደፊት ህይወታችሁ ማማር አስተዋጽኦ ባላቸው ነገሮች ላይ አውሉት። የሰው ምክር መስማት ጥሩ ሆኖ ሳለ ከራሳችን ይልቅ የሰውን እያንዳንዱን አስተያየት ተቀብሎ መተግበር ግን ልክ አይደለም፣ አያስፈልግም። ላሰብነው ህይወት መንገድ ግብዓት ይሆኑናል ብለን ያሰብናቸውን መልካም ሀሳቦች ብቻ ተቀብለን በራሳችን መንገድ መጓዝ መቻል አለብን። ይህን የማናደርግ ከሆነ ነገሮች ባሰብናቸው መልኩ ሳይሄዱ ቢቀሩ ምን አለ ራሴ አስቤ በወሰንኩ ኖሮ ብለን ልንቆጭ አሊያም ደግሞ ለሆነው ነገር ሀሳቡን የሰጡንን ሰዎች ልንወቅስ እንችላለን። ስለዚህ ለምናደርገው እያንዳንዱ ተግባርእና ተግባርና ለምንወስነው እያንዳንዱ ውሳኔ ከሌሎች ተቀባይነት ወይም ይሁንታን እስክናገኝ ሳንጠብቅ ራሳችንን መወሰን መቻል ይኖርብናል። ምክንያቱም ለምናደርገው ነገር ከሌሎች ማረጋገጫ ወይም ይሁንታን መጠበቅ በሌሎች ላይ ጥገኛ እንድንሆን እንዲሁም ነፃነታችንንና ደስታችንን አሳልፈን እንድንሰጥ ያደርገናል። ከዛም አልፎ በሰው ዘንድ የሚኖረን ክብርና ዋጋም ያሳጣናል። ማንም ደግሞ ነፃነቱን ክብሩንና ደስታውን አጥቶ መኖር የሚፈልግ ሰው የለም። ስለዚህ በእናንተ ላይ ከራሳችሁ ሌላ ማንም ስልጣን እንደሌለው አምናችሁ፣ ክብራችሁን አስጠብቃችሁ ህይወታችሁን በመረጣችሁት መንገድ ለመኖር ቻሉ። መርሳት የሌለባችሁ ነገር ቢኖር ራሳችሁን ለመሆን የማንም ፍቃድ አያስፈልጋችሁም። ሰው ስላልተቀበላችሁ ወይም በሀሳባችሁ ስላልተስማማ ትክክል አይደላችሁ ማለት አይደለም። ከእናንተ የተለየ ሀሳብ ያለው ሰው ስለበዛ የእናንተ ስህተት ነው ማለት አይደለም። ብዙሃኑን ተከትላችሁ ባለመሄዳችሁ እና ብቻችሁን በመሆናችሁ ተቀባይነትን አናገኝም ብላችሁ ትፈሩ ይሆናል። ነገር ግን ብቻችሁን ላለመቅረት ብላችሁ ራሳችሁንና ያመናችሁበትን ክዳችሁ ከምትሄዱ ትክክል እንደሆነ ባመናችሁ ሀሳብ ጸንታችሁ ብቻችሁን ብትሆኑ ይሻላችኋል። እናንተ ምንም ብታደርጉ ሰዎች ሁልጊዜም ቢሆን የሚሉት ነገር አያጡም። አንዱ ባወደሳችሁ ነገር ላይ ሌላው ይነቅፋችኋል፣ አልያም ደግሞ አንዱ በትቻችሁ ነገር ላይ ሌላው ያሞግሳችኋል። ስለዚህ ሁሉንም ሰው ማስደሰት እንደማትችሉ አውቃችሁ እናንተ ያመናችሁበትን ነገር ብቻ አድርጉ። ከዚህ በተጨማሪ የእናንተ ጥንካሬ ሊታይ የሚችለው ከሰዎች የሚመጣውን ትችት በምታስተናግዱበት መንገድ ነው። ብዙዎች ሲተቹ ወይም ተቀባይነትን ሳያገኙ ሲቀሩ ሞራላቸው ተሰባብሮ ተስፋ ይቆርጣሉ። ማስተዋል ያለባችሁ ነገር ትችት የእናንተን ዓላማና የህይወት መንገድ ከማይረዱ ጥቂት ሰዎች የመጣ ተራ ንግግር እንደሆነና እድሉን እስካልሰጣችሁ ድረስ ሊቆጣጠራችሁ እንደማይችል ነው። ከእናንተ አቅምና ቁጥጥር ውጭ የሆኑ ነገሮችንም ችላ ብላችሁ ማለፍ መቻል አለባችሁ ለምሳሌ የሌሎችን ድርጊትና ለእናንተ ያላቸውን አመለካከት፣ ያለፈው ህይወታችሁ፣ ፊት የነሷችሁ ወይም ጥለዋችሁ የሄዱ ሰዎች ቢኖሩ የእናንተ መጨነቅና ሰላም ማጣት አንዱንም ችግር ሊያስተካክልላችሁ አይችልም። ስለዚህ ይህን አውቃችሁ ለውጥ የማታመጡበት ነገር ላይ ጉልበታችሁንና ጊዜያችሁን ከምታባክኑ ማድረግ በምትችሉትና በእናንተ ቁጥጥር ስር ያሉትን ነገሮች ላይ ትኩረት ማድረግ ይኖርባችኋል። ከሁሉም በላይ ምንም ነገር የማያሸብራችሁና የማያስጨንቃችሁ ሆናችሁ ለመገኘት ዝምታን ዋነኛ መሳሪያችሁ አድርጉት። ይህን ስታደርጉ ታዲያ በዙሪያችሁ የሚነገረውን በደንብ አድምጡ፣ ዙሪያችሁን አስተውሉ፣ የምትናገሩትንም ነገር አስቀድማችሁ እወቁ። በዚህ መልኩ የምትናገሩት እያንዳንዱ ንግግር ዋጋ ያለውና ሚዛን የሚደፋ ይሆናል። የእናንተ ዝምታ ሌሎቹን ያስጨንቃቸዋል። የራሳቸውን ንግግር በመጠራጠር ምን እያሰባችሁ እንደሆነ ለማወቅ ይጠራሉ። አብዛኛው ሰው ዝምታ ስለሚያስጨንቀው በአላስፈላጊ ንግግርና ማብራሪያ ለመሸፈን ይሞክራል። ይህ ደግሞ ጭንቀታቸውና ስጋታቸውን እንዲሁም ፍላጎታቸውን በግልጽ ማየት የሚያስችላችሁ ሲሆን በተቃራኒው ደግሞ እነሱ ለእናንተ የሚኖራቸውን አመለካከት እንዲሁም ሁኔታውን መቆጣጠር እንድትችሉ ይረዳቸዋል። በተጨማሪ ስለ ራሳችሁና ስለምታደርጉት ነገር ለሌሎች ለማብራራት አትጨነቁ። ራሳችሁና ድርጊታችሁን ከእናንተ ይልቅ የምትኖሩት ኑሮና ስኬታችሁን እንዲመሰክርላችሁ አድርጉ። ስለ ራሳችሁ ማስረዳትና ከሌሎች ይሁንታን ለማግኘት መሞከር ስታቆሙ፣ ሰዎች እናንተን ይበልጥ ማስተዋልና ስለ እናንተ ለማወቅ መሞከር ይጀምራሉ። ውድ ተመልካቾቻችን ለዛሬ ያዝነውን በዚያ በቃ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።